እንዴ የሆነ ምን ነው ማግባት አልነበረብኝም፣ እንዲ ስክል ድረስ የሚያደርጉ በጣም ብዙ ነገሮች ስለ ድምፃዊት ዘቢባ ግርማ በትዳር ህይወቷ ላይ ስለ አጋጠማት ችግሮች ስለሚወራው አሉ ባልታና ካገባች በኋላ ያጋጠማት ጉድ ምንድን ነው ሚለውን በዛሬው ቪዲዮ የምናይ ይሆናል። ሰላም የድንቅ እይታ ቤተሰቦች፣ በየ አለም ዳርቻ ያላችሁ እህትና ወንድሞቼ፣ ሰላም ፍቅር፣ ጤና ይብዛላችሁ እያልኩኝ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንጀምራለን። ድምፃዊ ዘቢባ ግርማ በትዳር ህይወቴ ውስጥ ብዙ ነገሮች አጋጥሞኛል፣ በተለይ በሙዚቃ ህይወቴ ውስጥ ያገባች ሴት መባልና ወልዳለች መባል ስራው ላይ የሚፈጥረው ተጽዕኖ አለ። ማግባት አልነበረብኝም እንዴ እስክል ድረስ ብዙ ያጋጠመኝ ነገሮች አሉ ስትል፣ አንዳንድ እግዚአብሔር የባረካቸው ሰዎች ካልሆኑ በስተቀር ስራ ሁሉ አታገኝም ስትል በምሬት ተናግራለች። በሀገራችን አርቱ ላይ እንዲሰሩላቸው የሚፈልጉ ሰዎች ከስራው ጀርባ አሸሸ ገዳዬ እንደሚፈልጉና ያገባች ሴት ብዙ ጊዜ ወይም ለአሸሸ ገዳዬ የማትመች ሴት ለስራው ብዙ እንደማይፈልጉ ነው ከዚህ የተረዳ ነው። ይህ ማለት ሁሉንም ማለት ሳይሆን በብዛት እንደነዚህ አይነት ሰዎች እንዳሉ ነው። ብዙ ጊዜ አድናቂዎቼ በብዛት ለትንሽ ጊዜ ነው በቃ አይ ትዳር ይፋታሉ እያሉኝ ነበረ ምክንያቱም እነሱ ትክክል ናቸው፣ ከሚያዩት አንጻር ነው። ብዙ ጊዜ በተለይ አርቲስቶቻችን በትንሽ ጊዜ ትዳርን ስለሚፋቱ ነው ያን በማየት ነው። ለእኔ ካላቸው ፍቅር ስለዚህ ለመልካም ነገር ስለሆነ ነው። ብዙ ጊዜ ከእሱ ጋር ማህበራዊ ሚዲያ ላይ አንድ ላይ በምንለቃቸው ፖስቶች ስለ እሱ በጣም የሚያስጠላ ኮሜንቶች አያለሁ። እናም እኔ እሱን እንድጠራጠር፣ ከእሱ ጋር እንዳልቀጥል ብዙ የሚያደርግ ነገር አያለሁ ግን ደስ የሚለው ነገር በእውነታ መንገድ ላይ ስለተገናኘን እንደውም እኛ እንዝናናበታለን፣ በሚሰጡት መጥፎ ኮሜንቶች ስትል እንደ እነሱ የክፋት ኮሜንታቸው ፈጣሪ ይመስገን፣ ግን በጣም ቻሌንጅ ነበረው ስትል ተናግራለች። ከተጋባን በኋላ ብዙ ወሬዎች ይሰማል፣ እውነትም ውሸትም ቢሆን ግን ወደኋላ ለመመለስ ከባድ ነው። ዋናው ነገር ባለቤቴ ለእኔ የሚነግረኝ እውነት ይበቃል። የኔን ህይወት ለመበጥበጥ የሚወራው ነገር ለእኔ ምንም ኃይል አይሰጠኝም። ሲጀመር ትዳሬን የመሰረተው በእግዚአብሔር ኃይል ነው፣ እግዚአብሔር ያለበት ነው። እግዚአብሔር አለ እኛ ህይወት ውስጥ ቃሉን አክብሮ እውነቱን ተናግሮ እኔም እውነቱን ነግሬው ያለን ጥንዶች ነን። ስለዚህ እኔና እሱ ጋር ነው የሚያልቀው ነገሩ። ተነጋግረን ነው የምንፈታው። ግልጽ ነን ሁለታችንም እሱ እየዋሸኝ ከሆነ አብረን መጓዝ አንችልም። በእውነቱ እውነት ስለሆነ ምንም እድል ነው ማያገኙ ስትል ተናግራለች። እሱ ባይኖር ኖሮ ለዚህ ደረጃ አልደርስም ነበረ። የፈለገ ገንዘብ ቢኖር እውቅና ቢኖር፣ ደስታ ግን የሚሰጥ አብሮህ ያለ ሰው ነው። እኔ ደስተኛ ነኝ። አሁን ላይ ለልጆቼ አባት የሆነ ብርታቴ ነው። ለእኔ ብሎ ምንም ነገር ማድረግ የሚችል ሰው ነው ስትል ተናግራለች። ግን ባለቤቴ አይዞሽ ነገ የተሻለ ቀን አለ እያለ አብሮኝ ከጎኔ የቆመ ባለቤት ስላለኝ ደረሳቸው አደረገኝ እንጂ ስትል፣ ብዙውን ጊዜ ከቤተሰብ ጋር የሚያደርገውን ነገር ለምን በቪዲዮ ይዞ ይወጣል ይላሉ። በተለይ በቲክቶክ ልጄን ቅቤ ሲቀባ የለቀቀው ቪዲዮ ብዙ ተመልካች በማግኘቱ ብዙ አስተያየት መጣበት። ለምን በውስጥ አያደርገውም ለምን ሚዲያ ላይ አወጣው ይላሉ። ግን ለብዙ ኢትዮጵያውያን አባቶች እንደ ማስተማሪያ ብናየው አሪፍ ነው፣ መልካሙን ነገር ብናይ ምን አለ ስትል የድሮ አባቶቻችን ጊዜው ደግ ነው፣ አሁን ላይ ብዙ መጥፎ መጥፎ ነገሮችን ምን ሰማበት ጊዜ ላይ እንደዚህ አይነት መልካም አባት ሲገኝ፣ በመልካም ምግባር ውስጥ ሲያልፉ ማበረታታት ነው ማድረግ ያለብን ብዬ አምናለው ስትል ተናግራለች። ከሱ የወለድኩት ልጄ በሴርጀሪ ስለነበር ገብቶ ማየት ይፈልግ ነበረ። ዶክተሮቹን አመሰግናለሁ ፈቅደውለት ገብቶ ነበረ። በጣም ነው ያዘነው። ለእኔ ያለው ነገር ጨመረ። ያየው ነገር ከባድ ስለሆነ ባለቤቴ ያንን በአይኑ ካየ በኋላ አሁን የክለብ የምሽት ስራ ስጀምር አልበሜንም ለመጨረስ በምወጣበት ጊዜ ልጆቼን የሚጠብቅልኝ እሱ ነው። ለመጀመሪያ ልጅሽ የከፈልሽውን መስዋዕትነት ለዚህ ለዚችኛዋም እንድትከፊ አልፈልግም። አሁን የአንቺን ሕይወት መኖር አለብሽ፣ ምክንያቱም እኔ ሕይወት ውስጥ ሲገባ ምን ያህል ከባድ ጊዜ እንዳሳለፍኩኝ ማየት ችሏል፣ ስትል ተናግራለች። አሁን ላይ ልጆቼ የሚንከባከብልኝ እሱ ነው። ይህን ልስራ ይህን ላድርግ ብለው እንኳን አንቺ ደክሞች ነው የመጣሹ ተኚ ይለኛል እና እግዚአብሔር ያዝልቀው። እውነቱን ለመናገር ሽማግሌ ሲሆን አንድ ነገር ፈርቼ ነበረ። መቼም ትዳር ላይ ችግር መፈጠሩ የማይቀር ስለሆነ የሆነ ነገር ቢፈጠር እጠራለሁ ብዬ፣ ግን ትዳሩ ከተፈጸመበት ጊዜ ጀምሮ አንድም ስሞታ ወደ እኔ መጥቶ አያቅም። ይህንን መናገር እፈልጋለሁ ሲል ሰይፉ ፋንታውን በሰይፉ ሾው ፕሮግራሙ ላይ ግልጹን ተናግሯል። የአርቱ ሙያ ላይ የሆነ ሰው የተሻለ ገቢ ለማግኘት ከባድ ነው። የአርቱ ስራ ቋሚ ገቢ ስለሌለው አንዳንዴ አሪፍ ይሆናል፣ አንዳንዴ ስለሚወርድ፣ እኛ ደግሞ ቤተሰብ ያለን ሰዎች ስለሆነን ተጨማሪ የገቢ ምንጭ ያስፈልገናል። ከሙዚቃው ህይወት ጎን ለጎን የምሰራውም ስራ እንዳለና ስራውም የሆም ኬቲንግ የምግብ ማዘገጃጀት ሲሆን ለደስታና ለሀዘንም የሚሆን የምግብ አቅርቦት እንደሚሰጡና ባለቤቷም ከስራው ጎን ለጎን ፍካት ኢቨንት እና ዲኮር መስራት እንደጀመረና ፉል ፓኬጅ ነው ብዙ ጊዜ ስራዎችን የምንቀበለው ስትል ተናግራለች። ሶሻል ሚዲያ ላይ የምናደርገው የእርዳታው ነገር ሙሉ በሙሉ ለሚታገዘው ሰው ነው። እዚህ ነገር ላይ በተወሰነ መልኩ እየወጣን ነው። ብዙ ደስ የማይሉ ነገሮች ስለምንሰማ የዛ አካል መሆን አንፈልግም ዩትዩብ ግን የገቢ ምንጫችን ነው በአራት ወር ውስጥ ከ52000 በላይ ሰብስክራይብ አግኝተናል አሁን ላይ አልበሜን ጨርሻለሁ ይህ መያዜ የሚለው ሙዚቃ ከአራት ዓመት በፊት የተሰራ ነው 14 ትራክ የያዘ እናም ሶስት ሙዚቃ ቪዲዮ የያዘ ሲሆን የፋሲካ በዓል አልፎ ግንቦት አንድ ቀን አልበሜ ይወጣል ስትል ተናግራለች ውድ የድንቅ እይታ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ፣ ሼር በማድረግ ለወዳጅ ዘመዶ አጋሩ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።